እግዚአብሔር ታላቅ ነገር አደረገልን ደስም አለ መዝሙር 126 ቁጥር 3 የሕንጻ ቤተ ክርስቲያን ምረቃ ጥሪ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን በሀዲያና ስልጤ ሀገረ ስብከት በስልጤ ወረዳዎች ቤተ ክህነት የሳንኩራ ጀጀቢቾ ለምለም ገብረ ክርስቶስ ሕንጻ ቤተ ክርስቲያን ቅዳሴ ቤቱ ሚያዝያ 24 ና 25 በብፁዓን አበው ሊቃነ ጳጳሳት ተባርኮ በታላቅ ድምቀት ይመረቃል መንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ የእግዚአብሔር ቤተሰቦች እንደምን አላችሁ? ዛሬ የምንገኘው በሳንኩራ ዓለም ገበያ የጀጀቢቾ ለምለም ጻድቁ ገብረ ክርስቶስ ቤተ ክርስቲያን ነው። እንግዲህ እንደምታውቁት በ2014 ዓመተ ምሕረት የተቃጠለውን ይህንን ቤተ ክርስቲያን በእንዲህ አይነት መልኩ እናንተው ገንብታችኋል። የመጀመሪያውን አሻራቸውን ያስቀመጡት ብፁዕ አባታችን አቡነ ሕርያቆስ ሀዲያና ስልጤ ደቡብና ምዕራብ አፍሪካ አህጉረ ስብከት የቅዱስ ሲኖዶስ አባል ከመንፈስ ልጆቻቸው ባስተባበሩት በእንዲህ አይነት መንገድ ተሰርቷል። በተለይም ደግሞ በአዋሳ፣ በሻሸመኔ፣ በአርባምንጭ፣ በወላይታ፣ በቡታጅራ፣ በወራቤ በየትኛውም ማቅጣጫ ያላችሁ ሁላችሁም ተባብራችሁ በአላባም ጭምር ያላችሁ ተባብራችሁ ይህንን እንደሰራችሁት አሁን ደግሞ የመመረቂያው ጊዜ ደርሷል። ሚያዝያ 24 እና 25 የመመረቂያ ጊዜው ነው። በዚህ ጊዜ ሁላችንም እዚህ ቦታ በመተባበር በመገኘት በዓሉን አድምቀን መገኘት ይገባናል። ቤተ ክርስቲያን ልጆቿ በኅብረት በአንድነት ስንቆም ቤተ ክርስቲያን ከፍ ትላለችና የዚያ የመመረቂያው ቀን በሁለቱም ቀናቶች በጉዞ አስተባብራችሁ እንድትገኙና የሚያስፈልገውን ነገር ቃለ እግዚአብሔርን እዚህም ያሉትን የማበርታት የማጽናናት አይዟችሁ የማለት ሐሳብ ይጠበቅብናልና በየትኛውም አቅጣጫ ያላችሁ ከእነዚህ ከጠቀስኳችሁ ከተሞች ከሁሉም ወደዚህ እንድትጓዙ አደራ እንላለን። በዓሉን የምርቃቱን ቀን አብረን በጋራ እንድናከብር አምላክ ቅዱሳን ሁላችንን ምንም ይርዳን። ሁላችሁም የእግዚአብሔር ልጆች ሰላም፣ እግዚአብሔር ከሁላችን ጋር ይሆን። አሁን የምንገኘው በስልጤ ዞን በሳንኩራ ዓለም ገበያ ገብረ ክርስቶስ ቤተ ክርስቲያን ነው። በሚታወቀው ሚያዚያ 21 ቀን 2014 ዓ ም ከተቃጠሉብን አምስት አብያተ ክርስቲያናት መካከል አንዱ የሆነው የጻድቁ ገብረ ክርስቶስ ቤተ ክርስቲያን በብፁ አባታችን አቡነ ሪያቆስ ጥረትና መመሪያ ሰጭነት በሁሉም ኦርቶዶክሳውያን ትብብር ይህ የምታዩት ህንፃ ቤተ ክርስቲያን ተሰርቶ ተጠናቋ። አሁን የመረቃቀኑን እየተጠባበቀ ይገኛል እና የመረቃቀኑ ሚያዝያ 24 ና 25 2017 ዓ ም ስለሚከናወን ቀሪ ስራዎች በተለይ በውስጡ ላይ ያሉ ንዋያተ ቅድሳት ያልተሟሉ እንዳሉ ከህንፃ ሰሪ ኮሚቴዎች ተገልጾልናል ና ሁላችሁም ያቅማችሁ በችግራችን ጊዜ አብራችሁ እንደቆማችሁ ሁሉ በደስታችን ጊዜ አብራችሁ እንደምትሆኑ ስለምንተማመን በመላው ዓለም ያላችሁ ኦርቶዶክሳውያን፣ በስልጤ ዞን የምትገኘው አንድ ህንፃ ቤተ ክርስቲያን የምረቃ ቀኑን በደስታ ማክበር እንድንችል የጎደሉ ንዋያተ ቅድሳትን በማሟላት ከጎናችን እንድትቆሙ በእግዚአብሔር ስም አደራ እንላለን። ለማገዝ ለምትፈልጉ ሁላችሁም የደብሩ ህንፃ ሰሪ ኮሚቴ አካውንት በስር ላይ ይቀመጣል እና በዛ ላይ ያቅማችሁን አስተዋጽኦ እንድታበረክቱ በእግዚአብሔር ስም ጥሪያችን እያስተላለፍን በሁሉም አቅጣጫ የምትገኙ የጉዞ ማኅበራት፣ የአድባራትና የገዳማት አስተባባሪዎች ሁላችሁም ሚያዚያ 24ና 25 ቀን ጉዞ በማዘጋጀት በቦታው ላይ ተገኝታችሁ የደስታችን ተካፋዮች እንድትሆኑ በእግዚአብሔር ስም ጥሪያችን እናስተላልፋለን። በ ስምንተኛ ወር ላይ መጋቢት 20 እና 21 ላይ ከተቃጠሉት አብያተ ክርስቲያናት አንዱ የሆነውን የጀጀቢቾ ለምለም የጻድቁ ገብረ ክርስቶስን ቤተ ክርስቲያን ለማስመረቅ ያው ወደ ስራ ገብተን ያለነውና እንግዲህ ከመጀመሪያ ጀምሮ ብፁዕ አባታችን አቡነ ሕርያቆስ ለዚህ ቅዱስ ቤተ ክርስቲያን መሰራት ብዙ ጥረት አድርገዋል። በአገር ውስጥም በውጭ ሀገር ያሉትን የመንፈስ ልጆቻቸውን በማስተባበር ይህንን ቤተ ክርስቲያን እንዲሰራ ለዚህ ደረጃ እንዲደርስ ያደረጉልን ብፁሕ አባታችን ናቸው። እንግዲህ ከሳቸውም በኋላ አንዳንድ በጎ ፈቃደኛ የሆኑ ሰዎች ደግሞ እንዲሁ ለፍንሽንግ ፍጻሜ የሚሆን ብር እንዲሁ በመርዳት ዛሬ እዚህ ደረጃ ደርሶ ስራው በአሁን ሰዓት ለምረቃ ደርሶ ተዘጋጅቶ ቀርቧልና እና እንደዚሁ እናንተም ደግሞ በተቻለ አቅም ይህንን ቤተክርስቲያን ለማስመረቅ በዚህ ሚያዚያ 24 እና 25 ስለሚመረቅ በተቻለ አቅም ሁላችሁም በሀገር ውስጥ በውጭ ያላችሁ ሁሉ እንድትራዱን በልዑል እግዚአብሔር ስም አሳስባለሁ ቤተ ክርስቲያን ሁላችንም እንደምናውቀው ከዚህ በፊት ተቃጥሎ ነበረና በ2014 ስለዚህ፣ አሁን ደግሞ በእግዚአብሔር መልካም ፈቃድ በአባታችን በአቡነ ሪያቆስ ትእዛዝ ሰጪነት እና በአካባቢው በሚገኙ አጎራባች ክርስቲያን ወንድሞች፣ እህቶቻችን፣ አባቶቻችን እና በሀገር ውስጥም በውጭም ያሉ ወገኖቻችን ትብብር ቤተ ክርስቲያኑ ለዚህ ደርሷል እና አሁን ከፊት ለፊታችን ሚያዝያ 24 እና 25 የምረቃ በዓል ዝግጅት ላይ ነን። ስለዚህ ቅድም የተጠቀሱትን የጎደሉን ንዋየ ቅድሳት በአጠቃላይ ባለፈው እጃችሁን የዘረጋችሁልን ከእያንዳንዱ አካባቢ የምትገኙ ክርስቲያኖች አሁንም እጃችሁን እንድትዘረጉልንና ለምርቃቱም ደግሞ ሞቅ ደመቅ ባለ ሁኔታ መታችሁ የደስታችን ተካፋዮች እንድትሆኑ በእግዚአብሔር ስም ጥሪ እናስተላልፋለን። አመሰግናለሁ። ይህ ቤተ ክርስቲያን እንደሚታወቀው በ2014 ዓ ም ሚያዝያ 21 ላይ ተቃጥሎ ነበር። ይሄ ቤተ ክርስቲያን መቃጠሉን ተከትሎ ብፁዕ አባታችን ለዚህ ቦታ ልዩ ትኩረት በመስጠት ከመንፈስ ልጆቻቸው ገንዘብ በማሰባሰብ የተቃጠለውን ቤተ ክርስቲያን ሙሉ በሙሉ በማፍረስ በአዲስ መልክ በግንባታ በዚህ መልኩ ተገንብቷል። ይህ ግንባታ የተሰራው በብፁዕ አባታችን አማካይነት በተሰበሰበ ገንዘብ ሀገረ ስብከቱ በየጊዜው በሚልክልን፣ እንዲሁም እዚህ የተዋቀረው ኮሚቴ ከተለያየ አካባቢዎች በመንቀሳቀስ ህብረተሰብን በማሰባሰብ ምእመንን በማሳተፍ ከተለያዩ ቦታዎች ማህበራትን እንዲሁም ግለሰቦችን በማሳተፍ ህንፃው ለዚህ እንዲደርስ በቅቷል። እግዚአብሔርን እናመሰግናለን። እንዲሁም በተለያየ አካባቢ የሆናችሁ የረዳችሁንን ብፁ አባታችንም እንዲሁም ሀገረ ስብከቱንም ሁላችሁንም እናመሰግናለን። አሁን እዚህ የደረሰውን ህንጻ ደግሞ ለማስመረቅ የቀሩን አንዳንድ ስራዎች አሉ። በተለይ በዋናነት ንዋያተ ቅድሳት ሙሉ ለሙሉ ተቃጥሎ ስለነበረ ሙሉ ለሙሉ አሁን ንዋያተ ቅድሳትን የማሟላት ስራ ይቀረናል። ከምናሟላቸውች ከምናሟላው ንዋያተ ቅድሳት መካከል የመጀመሪያውና ትልቁን የሚወስድብን ምንጣፍ ነው 100 አምሳካሪ አካባቢ ምንጣፍ ያስፈልገናል። ለዚህ በገንዘብ ሲተሰላ እስከ 210 ሺህ ብር ያስፈልገናል። ከዛም በተጨማሪ ሌሎች አልባሳቶች፣ መጻሕፍቶች በሙሉ እነዚህ ስለሌሉን እነዚህን ለማሟላት ትላንት ስትረዱን የነበራችሁ ምዕመናት፣ ማህበራት ሁላችሁም ይህን ቤተክርስቲያን ሚያዝያ 24 እና 25 ስለምናስመርቅ ሁላችሁም እንድትረዱን ብዬ በእግዚአብሔር ስም በጻድቁ ስም ጠይቃለሁ። የሕንፃው አካውንት 1048 47 18 532 ነው። በዚህ ለምትለግሱን ሁሉ እግዚአብሔር በጎደለ እንዲሞላ ላለ አመሰግናለሁ። እርሶም በዚህ ታሪካዊ በዓል ላይ ተገኝተው የበረከቱ ተሳታፊ እንዲሆኑ ቤተ ክርስቲያን የእናትነት ጥሪዋን ታስተላልፋለች። በበዓሉ ላይ ከተለያዩ ቦታ የሚመጡ ሊቃውንተ ቤተ ክርስቲያን አባቶች፣ ካህናት እንዲሁም ዲያቆናት፣ ዘማሪያን ከየአብያተ ክርስቲያናቱ የሚመጡ የሰንበት ትምህርት ቤት መዘምራን በተገኙበት ይከብራል።